የርዕሰ ሊቃነ ጳጳሳት ሌዎ 14ተኛ የሐዋርያዊ መሪነት ምልክት ይፋ መሆኑ ተገለጸ። ርዕሰ ሊቃነ ጳጳሳት ሌዎ 14ተኛ ሐዋርያዊ መሪነት ምልክት ከቅዱስ አጎስጢኖስ ሕይወት ጋር የተገናኘና ለእመቤታችን ቅድስት ድንግል ማርያም ያላቸውን ፍቅር የሚገልጽ መሆኑን የቅድስት መንበር መግለጫ አስታውቋል። በጣሊያን የቤተሰብ ታሪክ ጥናት ተቋም ምክትል ፕሬዝዳንት አባ አንቶኒዮ ፖምፒሊ የርዕሰ ሊቃነ ጳጳሳት ሌዎ 14ተኛ የሐዋርያዊ መሪነት ምልክትን በማስመልከት በሰጡት ማብራ ምልክቱ የእመቤታችን ቅድስት ድንግል ማርያም እና የቅዱስ አጉስጢኖስ ማህበር መንፈሳዊ ሴቶችን የሚገልጽ መሆኑን አብራርተዋል። የርዕሰ ሊቃነ ጳጳሳት የመሪነት ምልክት እንደተለመደው የቅዱስ ጴጥሮስ ቁልፎችንና የርዕሰ ሊቃነ ጳጳሳት ማዕረግ የሚገልጹ ምልክቶችን የያዘ እንደሆነ ተመላክቷል። የርዕሰ ሊቃነ ጳጳሳት ሌዎ 14ኛ ሐዋርያዊ መሪነት ምልክት በጋሻው የላይኛው ግራ ጥግ በኩል በሰማያዊ ቀለም ላይ የተሳለ የአበባ ቅጠል ያለውና ከታች በቀኝ በኩል የእሳት ነበልባል የሚ የሚወጣበትና በዝሆን ጥርስ በተሰራ መጽሐፍ ላይ የተቀመጠ በቀስት የተወጋ ቀይ ልብ እንደሚታይ ታውቋል። የርዕሰ ሊቃነ ጳጳሳት ሌዮ 14ተኛ መሪ ቃል በዚህ እኛ አንድነን የሚል ጽሁፍ እንደተቀመጠበት ተመላክቷል። ቅዱስ አጎስጢኖስ በስብከቱ ቁጥር 127 ላይ እኛ ክርስቲያኖች ብዙ ብንሆን በክርስቶስ አንድነን በማለት ያቀረበውን ስብከት የሚያስተጋባ ነው። በተቃራኒ በኩል የሚታየው በቀስት የተወጋውና የሚቃጠል ልብ ርዕሰ ሊቃነ ጳጳሳት ሌዮ 14ተኛ ለሁለት ዙር ጠቅላይ አለቃ ሆነው ያገለገሉት የቅዱስ አጎስጢኖስ ገዳም አርማ እንደሆነ አስረድተዋል። ዘገባው የቫቲካን ዜና ነው።